ሰላም ሰላም የዩቲብ ቤተሰቦች እንዴት ናችሁ? እንደምታውቁት የቪዲዮ ኤዲቲንግ ፉል ቱቶሪያል እዚህ ዩቲብ ላይ ጀምር ያለው ሰው ይሄኛው ሶስተኛው ቪዲዮ ነው። ከዚህ በፊት በሰራኋቸው ሁለት ቪዲዮዎች በጣም መሰረታዊ የሆኑ ኮንሴፕቶችን ተነጋግረናል። ስለዚህ እርግጠኛ ነኝ እነዛን አይታችኋቸዋል ብዬ አስባለሁ። ነገር ግን ካላያችኋቸው እዚህ ጋር በተከታታይ ሁለቱን ቪዲዮዎች አስቀምጥላችኋለሁ። መጀመሪያ እነሱን አይታችሁ ብትመጡ ሙሉ የሆነ እውቀት ይኖራችኋል። ሰው በባለፈው ቪዲዮ መሰረታዊ የሆኑ አንዳንድ ነገሮችን ተነጋግረናል። ከዛ ውስጥ ለምን ካፕከት እንጠቀማለን፣ የካፕከት አጠቃላይ ኢንተርፌሱ ምን ይመስላል የሚሉትን ነገሮች ማብራሪያ አድርጌላችኋለሁ። እዚህ ከላይ ያሉትን ነገሮች እያንዳንዱን በወፍ በረር ለማየት ሞክረናል። የሆነ ቪዲዮ አስገብተን ከት አድርገን የሆነ ሳውንድ ኢፌክት ጨምረን ትራንዚሽን ጨምረን ቴክስት ጨምረን እንዴት አድርገን ኤዲት አድርገን ኤክስፖርት እንደምናደርግ ያሉትን መሰረታዊ ነገሮች ነግሬያችኋለሁ። ሶ ዛሬ በዚህ ቪዲዮ ደግሞ እያንዳንዱን ነገር በዲቴይል እየገባን የምናየው ይሆናል። ይሄንን ቪዲዮ እዚህ ጋር እንደምታዩት ይሄንን ቪዲዮ ለቲክቶክ የቀረጽኩት፣ ስለዚህ ይሄን ሮው ቪዲዮ አብረን ኤዲት አድርገን እያንዳንዱ ነገር ካስተካከልን በኋላ መጨረሻ ላይ አብረን ኤክስፖርት እናደርገዋለን። ሰው ወደ መጀመሪያው ስቴፕ እንሄዳለን። መጀመሪያ የምናደርገው ነገር እንደተነጋገርነው ቪዲዮውን ኢምፖርት ማድረግ ነው። ሰው ኢምፖርት የምናደርግባቸው ብዙ አይነት መንገዶች አሉ። ይሄንን ኢምፖርት የሚለውን ክሊክ ማድረግ እንችላለን እዚህ ጋር ይሄንን ክሊክ ማድረግ እንችላለን። ወይም ደግሞ ቪዲዮውን ቀጥታ ልክ እንደዚህ አድርገን ድራግ አድርገን እዚህ ጋር አድ ማድረግ እንችላለን። ከዛ ይሄንን እዚህ ጋር አድ ካደረግን በኋላ ያው እንደተነጋገር ነው ኤዲት የምናደርገው የቲክቶክ ቪዲዮ ስለሆነ የቲክቶክ ቪዲዮ ስታንዳርድ አስፔክት ሬሾ 916 ስለሆነ እዚህ ጋር እንደምታዩት 916 ነው። ከዛ ይሄንን ቪዲዮ ወደ ታይም ላይኑ ላይ አድ ማድረግ አለብን። ታይም ላይን ላይ አድ የምናደርገው ይሄንን የፕላስ ሳይኑን ከተጫን ነው። ስለዚህ እንደዚህ አድርጎ አድ ያደርግልናል ማለት ነው። ሰው አድ ካደረገልን በኋላ ቀጣዩ የምንሄደው ከት ወደ ማድረግ ነው። ስለዚህ የማያስፈልጉ ነገሮችን ከት እናደርጋለን። ከት ስናደርግ፣ አሁን ከት የምናደርገው ኤሪያ ስለማይታይ እዚ ጋ እንደምታዩት በጣም አጭር ነው። ዘርገት እናደርገውና ዙማውት እናደርገዋለን። ዙማውት ስናደርገው አያችሁት ባዶ ባዶ ቦታዎቹ ይታያሉ። እዚ ጋ ከሄድን በኋላ ልክ እዚ ጋ ዙም አድርገን ባዶ ቦታው በደንብ ስለሚታየን ይችን ቨርቲካል ባሯን ባዶ ቦታ ውስጥ ከሚታይበት ቦታ ላይ ወስደን እንደዚህ ካደረግን በኋላ ይሄንን ከት የሚለውን ወይም ስፕሊት የሚለውን እነካለን ወይም ደግሞ ከኪቦርዳችን ኮንትሮል ቢ መጫንም እንችላለን። ከዛ ከት ካደረግን በኋላ ይሄንን ክሊክ አድርገን እዚጋ ድሌት የሚለውን ከኪቦርዳችን ላይ እነካለን ወይም ደግሞ እዚጋ ድሌት እናደርጋለን። እንደዚህ ሆኗል። እንደምታዩት ይሄ 12 ደቂቃ ከ28 ሰከንድ ነው። በጣም ኢምፖርታንት ነገሮች ብዙ ካሉ እስከ አንድ ደቂቃ ከሀያ ሊሄድ ይችላል። ነገር ግን ያን ያክል ከሆነ ምናልባት እስከ 40 ሰከንድም ሊያንስ ይችላል። ቴሌግራም አልተቻለም በጣም ቴሌግራም አልተቻለም ብ ሶሻል ሚዲያዎች ላይ የሌሉ በጣም የሚገራር አዳዲስ ፊቸሮች እንዲያስተዋወቀ ነው። እዚህ ጋር አሁን ስታዩት ቴሌግራም አልተቻለም ብያለው። እዚህ ጋር ስታዩት ቴሌግራም አልተቻለም ብያለ አይደል? ስለዚህ ይሄኛው አላስፈላጊ ስለሆነ እስከዚህ እስከ ባዶ ቦታው ይሄንን ቨርቲካል ባሩን ከወሰድን በኋላ ዲሌት ሌፍት የሚለውን ስንነካ ወይም ደግሞ ኪቦርዳችን ላይ ኪውን ስንነካ ከዚህ ከቨርቲካል ባሩ ወደ ግራ ያለውን በሙሉ ያጠፋዋል። ሰው ይሄንን ከት አድርገን አጠፋ ነው ማለት ነው። አሁን ይሄኛው አስፈላጊ ስለሆነ ይቺ ዝቺ ጋር እስከ ባዶ ቦታው ድረስ ያለችዋን እንደዚህ አድርገን ከት እናደርጋለን ማለት ነው። ስለዚህ እንደዚህ እያደረግን እያንዳንዱን ነገር እየሰማን አላስፈላጊ ነገሩን ከኪቦርዴ ላይ ኪውን ከነካ ወይም ይሄን በድጋሚ ስነካ ከዚህ ከቨርቲካል ባሩ እስከዚህኛው ከት ድረስ ያለውን በሙሉ ያጠፋናል። ስለዚህ ክሊክ ሳረገው ጠፋልኝ ማለት ነው። እንደዚህ ያርጉ፣ እያንዳንዱን ነገር አላስፈላጊውን ነገሮችን ከት አረጋለው። አሁንም እዚህ ጋር ባዶ ቦታ አለ፣ ይሄ አያስፈልግም። ስለዚህ ይሄን ከት አረጋለው፣ ከዛ እዚህ ጋር መጥቼ ይሄንን ኪውን ነካለው፣ ከት ይሆናል። ይሄም በድጋሜ እንደዚህ እያደረግኩ ባዶ ባዶ ቦታዎችን እየፈለግኩ ከታረጋለሁ ማለት ነው። በጣም ብዙ ረጃጅም ባዶ ቦታዎች ይኖራሉ ምክንያቱም የሆነ ሳስብ ይሄልበል ስል ትክክል ሳይመጣ ላይ ድጋሚስ ደግሞ ምናምን በመሀል የሆነ ዝምታ ስለሚፈጠር እነዛ እነዛን ነገሮች ከት ማድረግ ትችላላችሁ ማለት ነው። ሰው እንደዚህ ያደርጋችሁ፣ እያንዳንዱን ከት ታደርጋላችሁ። ከዛ በኋላ እየሰማችሁት ምን የትኛው ላስገባ የትኛው ኤክስፕላኔሽን አሪፍ ነው የትኛው ላይ ሀሳቡን በደንብ ገልጬዋለሁ እያላችሁ ከት ታደርጋላችሁ ማለት ነው። ስለዚህ ቪዲዮ ኢዲት ከማድረጋችሁ በፊት የምትሰሩትን ሮ ቪዲዮ በደንብ አድርጋችሁ አንደርስታንድ አድርጋችሁ የትኛው ይግባ የትኛው ይቅር ብላችሁ በሀሳባችሁ መጨረስ አለባችሁ። እኔ ኤዲት ሳደርገው የምናገረውን ሀሳቡን መጀመሪያ ስለምዘጋጅበት የትኛው መግባት የትኛው መውጣት እንዳለበት ስለማውቀው ከት ለማድረግ እና ኤዲት ለማድረግ ይቀልልኛል። ይሄ ሚዲያ ነው። ሚዲያ ላይ እንደምታዩት ኢምፖርት አለ፣ ሚዲያ ሰብ ፕሮጀክት የሚል አለ፣ ዮርስ ኤአይ ሚዲያ የሚሉ ዝርዝር ነገሮች አሉ። ይሄ እዚህ ጋ ኢምፖርት የሚለው ክሊክ ስታደርገው ይሄ ሰብ ፕሮጀክት የሚል አለ ይሄንን ክሊክ ስታደረጉት ከዚህ በፊት የሰራችኋቸው ቪዲዮዎች ለምሳሌ፣ ይሄን ክሊክ አርጋችሁ እዚሁ ጋር ሰርታችሁ ሴቪ ያደረጋችሁትን ፕሮጀክት ሚዲያውን ወደዚህ አፕሎድ ማድረግ ትችላላችሁ፣ ኢምፖርት ማድረግ ትችላላችሁ። ነገር ግን ይሄ አስፈላጊ አይደለም። ለጊዜው አሲ የምናደረገው እናንተ የሆነ ሮ ቪዲዮ ሪከርድ አድርጋችሁ አመታችሁ ኤዲት እንደምታደረጉ ነው ሰው፣ ቀጣዩ ኤዲት አድጋችሁ ወይም ከታ አድርጋችሁ ከጨረሳችሁ በኋላ ኦዲዮ ማስገባት ነው ሰው። ኦዲዮዎች ብዙ አይነት ኦዲዮ አለ። ለምሳሌ ሳውንድ ኢፌክት ይኖራል፣ ባክግራውንድ ሚዚክ ይኖራል፣ ወይም ደግሞ ሌሎች ቮይስ ኦቨሮች ሊኖሩ ይችላሉ ሰው፣ እዚህ ጋር እንደምታዩት ሙዚክ ስትገቡ በጣም ብዙ አይነት ባግራውንድ ሙዚቃዎች አሉ ሰው እነዚህ የባግራውንድ ሙዚቃዎች ደግሞ በተለያዩ ፎልደሮች ተከፋፍለዋል ለምሳሌ ቢትስ አለ ቭሎግ አለ ቺሊን ድሪም አለ ሮክ አለ ለምሳሌ የዩቲብ ቪዲዮ ምትሰሩ ከሆነና ባግራውንድ ሙዚቃ የሚያስፈልጋችሁ ከሆነ እነዚህ ማስገባት ትችላላችሁ ነገር ግን ይሄ ነገር ኮፒራይትድ ይሁን አይሁን እርግጠኛ አይደለሁም ተጠቅሜ አላቅም አክቹዋል ዩቲብ የምትሰሩ ከሆነ በተለይ የራሱ የዩቲብ ስቱዲዮ ፍሪ ባግራውንድ ሙዚቃዎች ስላሉ እነሱ መውሰድ ትችላላችሁ ከራሱ ከዩቲብ እነዚህን ካስገባችሁ ግን ፍሪ ይሁን አይሁን እርግጠኛ አይደለሁም ለዛ ነው ዩቲብ ላይ እነዚህን ተጠቅማችሁ በኋላ ኮፒራይት ብሎ እንዳይዘጋባችሁ በዚህ አጋጣሚ ልንገራቸው ብዬ ነው። ሰው ሙዚቃ ማለት እነዚህ ናቸው። አሁን ይሄንን ከፈለኩ የሶስት ደቂቃ ከ15 ሰከንድ ነው። ይሄንን ከፈለኩ እንደዚህ አድርጊ እዚህ ጋር አዳረገዋለው ከዛ አሁን እንደዚህ አርጊ ብለው ቴሌግራም አልተቻለም። ይህን ኦዲዮ ልቀንሰው ድምፁን እንዴት እንደሚሰማ ላሳያቸው አሁን ይሄ ደኛው በጣም ስለጎላ ድምፁን ቀነስ አድርጋችሁ፣ ይሄኛውን ደግሞ አስፈላጊውን እንደዚህ ጨምር አድርጋችሁ በጣም የሚገራሩ አዳዲስ ፊቸሮች ለቪዲዮቸው ባክግራውንድ ሚዚክ የምታስገቡ ከሆነ በዚህ መንገድ ማስገባት ትችላላችሁ። ሌላው ሮክ አለ፣ ቴክኖ አለ፣ ያው እንደተመቻችሁ እነሱን ክሊክ እያደረጋችሁ ይሄንን አድ እያደረጋችሁ መጠቀም ትችላላችሁ። ነገር ግን ክሊክ ካደረጋችሁት በኋላ ራሱ ዳውንሎድ ያደርገዋል። ዳውንሎድ ካደረገው በኋላ ይሄንን ክሊክ አድርጋችሁ መስማት ትችላላችሁ። ከተመቻችሁ አድ ታደረጉታላችሁ። እዚህ ጋ የምነግራችሁ ነገር ይሄንን ዳውንሎድ ለማድረግ ኢንተርኔት ያስፈልገዋል። ኦፍላይን ከሆነ የምትጠቀሟቸው ኦልሬዲ ዳውንሎድ ያደረጋችኋቸውን ብቻ ነው። እንደ አዲስ ዳውንሎድ የምታደረጉ ከሆነ ግን የግድ ኢንተርኔት ኮኔክት ልትሆኑ ይገባል። ደጋችሁ እንድታስመስሉ የሚሰበር ነገር ሲኖር ወይም ደግሞ የሚወድቅ ነገር ሲኖር፣ የሆነ የሚፈነዳ ነገር ሲኖር እነዛን ኤፌክቶች ሞር ላይፍ እንዲኖራቸው የምታስገቧቸው ድምጾች ናቸው። ለምሳሌ አሁን ታይፒንግ የሚል ሰርች ባረግ፣ ክሊክ ካረኩት በኋላ ታይፒንግ የሚል ይመጣልኛል። የተለያዩ አይነት የታይፒንግ ድምጾች አሉ ሰው እናንተ ስትቀርጹ ቪዲዮዎቻችሁ ላይ የሆነ ታይፕ የሚያደርግ ሰው ወይም ደግሞ ታይፕ የሚያደርግ ሲን ካለ እዛ ጋር ይሄንን ሳውንድ ኢፌክት በመጨመር ልል የታይፒንግ ሲን እንዲኖረው ማድረግ ትችላላችሁ። ለምሳሌ ይሄንን ከፈለግኩት እዚህ ጋር እንዲህ አድርጌ አዳረገዋለሁ። አሁን እዚህ ጋር ብትሰሙት ያው ሚኒንግለስ ይሆናል፣ ምክንያቱም ታይፕ እያደረኩ ስላልሆነ እዚህ ጋር ቴሌግራም አልተቻለም። ሶሻል ሚዲያዎች ላይ በጣም ሊቀነሰ በጣም አሁን እዚህ ጋር እንደምታዩት ያው ካለ ቦታው ገባ ታይፒንጉ እንጂ የምታስገቡት በዚህ መንገድ ነው። ከዛ ካልፈለጋችሁ ደግሞ ዲሊት ታደርጉት ያላችሁ። እዚህ ጋር አንድ የምነግራችሁ ነገር ሁልጊዜ ኦዲዮ የሚገባው ከዚህ ከታይም ላይኑ በታች ነው። እዚ ጋ እንደምታዩት አሁን እዚ ጋ አድ ባደረገው ሁልጊዜ አድ የሚደረገው ነገር የሚገባው ከታች ነው። ከታች ከድምፅና ከሙዚቃ ውጪ ሌላ ምንም ነገር አይገባም። ለምሳሌ ሌላ ኢሜጅ ብታስገቡ እዚ ጋ አሁን ኢምፖርት አድጋችሁ የሆነ ኢሜጅ ብታመጡ ለምሳሌ እነዚህን አምጥታችሁ ይሄንን ከታች ልታስገቡት አትችሉ። ማክሲመም ልታስገቡት የምትችሉት እዚህ ሜን ትራኩ ላይ ነው። ከዚህ በታች የሚገቡት በሙሉ ሙዚቃዎችና ሳውንድ ኢፌክቶች ናቸው፣ ወይም ኦዲዮ የምንለው ማለት ነው። ለምሳሌ ሌላ እዚህ ጋር ባስገባ እያችሁት እዚህ ጋር እንደዚህ ይገባል። እዚህ ጋር እንደዚህ ይገባል። እየተጨመረ እየተጨመረ ሌላ አራት፣ አምስት፣ ስድስት ታይም ላይን እየጨመረ ይሄዳል። እዚህ ጋር እንደምትሄድ አንድ፣ ሁለት፣ ሶስት፣ አራት ታይም ላይን አለን ማለት ነው። ከዛ ሜን ትራኩ አለ፣ ከዛ በላይ ደግሞ ሌሎች ትራኮች እየተጨመሩ እየተጨመሩ ይሄዳሉ። እነሱን አሳያችኋለሁ። ስለዚህ ሁልጊዜ ቪዲዮ ዲስ ስታደርገው ፎከስ ማድረግ ያለባችሁ ይሄ ታይም ላይኑ ወይም ትራኩ ላይ ነው። እንደነገርኳቸው ይሄ ዋናው ሜንትራክ ነው። እዚህ ጋር ደግሞ እንደምታዩት ምልክቶች አሉ። ይሄ ምልክት አለ። ይሄ ምልክት አለ። ይሄ የአይን ምልክት አለ። የድምፅ ምልክት አለ። ከዛ ደግሞ እንደዚህ አይነት ነገር አለ። እቺ የምታመለክተው ይሄ የተጨመረው ነገር እዚህ ጋር የተጨመረው ነገር ቪዲዮ ነው ማለት ነው። ላይክ ቪዲዮ ወይም ኢሜጅ ነው። ኢሜጅም ይሄን ምልክት የሚኖረው ስለዚህ ቪዲዮ ነው ወይም ኢሜጅ ነው የሚል ምልክት ነው ያለው። ይሄ እቺ ከሆነች ደግሞ የምታሳየው ይቺ ምንድናች፣ ኦዲዮ ወይም ደግሞ ሙዚቃ መሆኑ ነው የምታሳየው። የባክግራውንድ ሚዚክ ወይም ደግሞ ሳውንድ ኢፌክቶች እንደዚህ አይነት የኦዲዮ ምልክት ነው ያላቸው። ከዛው ይሄ ሎክ የሚል ነገር አለ። ትራኩ ሎክ ካደረጋችሁት በምንም ተአምር ኤዲት ማድረግ አትችሉም። አሁን እዚህ ጋ ከት ማድረግ አትችሉ፣ ምንም ማድረግ አትችሉም። ምክንያቱም ሎክ አድርጋችሁታል። ከዛ ይሄ የአይን ምልክቷ ነች ወይም ቪዚቢሊቲ ትባላለች። እችን ነገር ክሊክ አደረጋቸዋት ሀይድ ይሆናል። ሀይድ ሆነ ማለት ኤክስፖርት ራሱ ብታደረጉት ባዶ ጨለማ ነው የሚታየው። ስለዚህ ይሄኛው ነገር ሀይድ ሆኗል ማለት ነው። ሶ ሀይድ እንዲሆን ወይም እንዳይታይ ከፈለጋችሁ ይሄን ማድረግ ትችላላችሁ። ድምጽ ጋር ስንመጣ ወይም ኦዲዮ ጋር ስንመጣ ሀይድ ማድረግ አትችሉ፣ ሎክ ማድረግን ትችላላችሁ። አሁን ለምሳሌ እንደዚ አድርጋችሁት ይሄንን ፓርት በምንም ከት ማድረግ አትችሉ። ከት ስታደረጉ ራሱ ከት የሚሆነው ይሄ ላይኛው ብቻ ነው። ኦኬ አሁን እያንዳንዱ ነገር ከትከት አድርጌ ጨርሸዋለው። አሁን የሚቀረው ስቴፕ መሀል መሀል ላይ ያሉትን ነገሮች ወይም ዝም ያልኩባቸውን ባዶ ቦታዎቹን እየተከተልኩ ድሌት ማድረግ ነው። ሶ አሁን እዚህ ጋር ይሄ ባዶ ቦታ ነው፣ ድሌት አደርጋለው። ይሄ ባዶ ቦታ ነው፣ እንደዚህ ያደረኩኝ ይሄ ባዶ ቦታ ነው። እያንዳንዱን ነገር እየተከተሉ ድሌት አድርጌ እጨርሳለሁ። የማይታያቸው ከሆነ ደግሞ እዚህ ጋር ዙም አውት እያደረጋችሁ ድሌት ታደርጋላችሁ። ባደቦታውን ከታድርጋችሁ ድሌት ካደረጋችሁ በኋላ አሁን ደግሞ የሚቀራችሁ መግባት ያለበትን ሀሳብ እንዳትቆርጡ፣ ደግሞ መቅረት ያለበትን ሀሳብ ደግሞ እንዳታስገቡ፣ እያንዳንዱ ነገር በደንብ ሰምታችሁ እየተከተላችሁ ድሌት ማድረግ ነው። አሁን ከታድርጋችሁ ካስተካክላችሁ በኋላ የሚቀራችሁ ነገር ምንድን ነው? ቢሮል ማስገባት ነው። ቢሮል ማለት ቪዲዮችሁን ለምሳሌ እዚህ ጋር ክሊክ አድርጋችሁ እዚህ ጋር ከገባችሁ በኋላ ይሄንን ምናምን ሚል ፓርት ካለ ያን ነገር ለማስገባት ቢሮል የሚባል ነገር ያስፈልጋል። ወይ ስክሪን ሪከርድ ሊሆን ይችላል፣ ወይም ደግሞ ኖርማል ባክግራውንድ ቪዲዮ ሊሆን ይችላል፣ ወይም ደግሞ ሌሎች አኒሜሽኖች ምናምን ሊሆኑ ይችላሉ። ስለዚህ እነዛን ቢሮሎችን ማስገባት አለባቸው። ኦኬ። ሌላ ተጨማሪ ደግሞ ለምሳሌ ቴሌግራም አልተቻለም ስል ቴሌግራም አልተቻለም የሚል ጽሁፍ ላስገባበት እችላለሁ። ምክንያቱም መጀመሪያ ካቺ እንዲሆን ሰዎች ሞር አቴንሽን እንዲይዝ ቪዥዋላይዝ እንዲያረጉት ጽሁፍ ላስገባበት እችላለሁ፣ የቴሌግራም ሎጎ ላስገባበት እችላለሁ። ስለዚህ እነዚህ ነገሮች ደግሞ እዚህ ጋር መጀመሪያው ላይ ላስገባ እችላለሁ። እንደነገርኳቸው አሁን ይሄ አንድ ስራክ ነው፣ ይሄ ሌላ አንድ ስራክ ነው። እዚህ ጋር እየተጨመረ እንደዚህ እንደዚህ የተደራረቡ ሌሎች ነገሮች ይመጣሉ። ሰው እነዚህን ትራኮች እንዴት ማኔጅ ታደርጋላችሁ የሚለውን ነው የማሳያቸው። ስለዚህ አሁን ቢሮ ላስገባበት ቢሮ ላይ የቀረጽኳቸው ቢሮች አሉ፣ ከዚህ በፊት ከቴሌግራም ከራሱ የወሰድኳቸው አሉ። ሰው እነዚህን አሁን ኢምፖርት አረኳቸው። መጀመሪያ ቴሌግራም አልተቻለም ሲል የቴሌግራም ሎጎ እንዲኖረው ስለምፈልግ የቴሌግራም ሎጎ ኢንተርኔት ላይ ገብቼ ጎግል ላይ ሰርች አድርጌ ዳውሎድ ላረገዋል። ቴሌግራም ሎጎ ብዬ ኢንተር ካረኩት በኋላ ኢሜጅ የሚለውን ክሊክ አድርጌ፣ ይሄ የመጀመሪያው አይ ቲንክ ፒኤንጂ ነው። ባክግራውንዱ ሪሙቭድ ስለሆነ ይሄንን ሴቭ ኢሜጅ አዝ ብላችሁት። ምናልባት ይሄ ፎርማት ከሆነ ደብሊው ቢፒ ፎርማት ከሆነባችሁ የሆነች ኤክስቴንሽን አለች ማነበር ስሟ፣ ይቺ ሴቭ ኢሜጅ አዝ ፒኤንጂ የምትባል ብሮዘራችሁ ላይ ኤክስቴንሽኑን ጫኑት። ይሄንን በኢሜጅ ፎርማት ያወርድላችኋል። ከዛ ቴሌግራም ሎጎ ዳውንሎድ አድርጌዋለው። ኦኬ፣ ስለዚህ ቀጥታ እዚጋ መጣና ይሄንን ኢምፖርት አደርገዋለሁ። ዳውንሎድ ስጥ ነው ያለው ይሄኛው ማለት ነው። ኦፕን እለዋለሁ። አሁን እንደዚህ አድርጌ አምጥቼዋለሁ ማለት ነው። ስለዚህ አሁን ምንድነው ማድረግ የፈለግኩት ቴሌግራም ሲል የቴሌግራም ሎጎ እንዲኖረው እፈልጋለሁ። ስለዚህ ይሄንን እንደዚህ አድርጌ አድ አረገው አንድ ሌላ ትራክ ክሬት አደረገ። ስለዚህ እዚህ ጋር ተደረበ። አሁን እዚህ ጋር እንደምትት ቪዲዮ አንድ አለ የድምፁ ሁለት አለ የዋናው ሜን ትራኩ ሌላኛው ደግሞ ሶስተኛ፣ አሁን አድ አረኩት ማለት ነው። ስለዚህ ይሄንን መጀመሪያ ማስተካከል አለብኝ ምኑን ፖዚሽኑን። ስለዚህ ይሄንን እንደዚህ ሚኒማይዝ አረገዋለሁ ከዛ ወደ ላይ ከፍ አረገዋለሁ። አሁን እንደዚህ ባየው ልክ እንደዚህ ነው የሚሆነው። ትንሽ አነስ ስላርገው፣ ቴሌግራም አልተቻለም ቴሌግራም አልተቻለም እስከሚለው ድረስ ነው ቴሌግራም ሎጎ እንዲኖረው የፈለግኩ። ከዛ በኋላ ያለው ማጥፋት ነው የፈለኩት። ስለዚህ ይሄንን ክሊክ ማድረግ አለባችሁ። ለማጥፋት ይላችሁ ብዙ ጊዜ ክሊክ ሳታረጉ እንደዚህ እንደሆነ ክሊክ ሳታረጉ እንደዚህ አድርጋችሁ ይሄንን የከት አይከኗን ይችን በተኗን ብትነኩ ከት የሚሆነው ሙሉ ነገሩ ነው። ከት የሚሆነው ይሄ፣ ይሄ፣ ይሄ። ሶ እናንተ ከት ማድረግ የፈለጋችሁት ይችን ፓርት ብቻ ነው፣ ሎጎዋን ማለት ነው። ክሊክ አድርጋችሁ አክቲቭ መሆን አለባት። ከዛ በኋላ ወደዚህ ያለውን ማጥፋት የፈለግኩት ይሄኛው፣ እንደዚህ ጋር ዲሌት ላይ የሚሆን እነካለው። ሶ ቴሌግራም አልተቻለም በቃ አሁን እቺን ፓርት ብቻ ነው እንዲኖር የፈለግኩት እኔ። እንደዚህ ካረግኩ በኋላ ይሄኛው ሌላ ትራክ ክሬት አደረገ። አሁን ደግሞ አራተኛ ትራክ ማስገባ ትፈልጋለው፣ እሱም ቴክስት ነው። ቴክስት እዚህ ጋር ክሊክ አድርጌ ዲፎልት ቴክስት አስገባና እንደዚህ አረገዋለው። ሁ ፖዚሽን እዚህ ጋር ስለሆነ እዚህ ጋር አንገቴ ነው ስለዚህ እንደዚህ ከፍ አደርገዋለሁ። እዚህ ጋር እዚህ ጋር ቴሌግራም አለ አልተቻለም የሚል ጽሁፍ እዚህ ጋር አስገባለሁ ማለት ነው። ከዛ ልክ እዚህ ጋር ክሊክ አድርገዋለሁ ጽሁፉን እንደምታዩት፣ አንድ ሁለት ሶስት አራተኛ ትራክ እዚህ ጋር ክሬት አድርጓል። አሁን ደግሞ ይች እንደምታዩት የቴክስት አይከን ያዘች። ስለዚህ እዚህ ጋር ያለው ነገር ቴክስት ነው። እዚህ ትራክ ላይ ይሄ በዚህ መስመር እዚህ ትራክ ላይ ማስገባት የምትችሉት ቴክስት ብቻ ነው። ለምሳሌ ኢሜጅ እዚጋ ማስገባት አትችሉም። በጣም ስለዚህ እያንዳንዱን ነገር የምታስገቡት በትራኩ ላይ ነው። ኢሜጅ እና ቪዲዮ ከሆነ አንድ ላይ፣ ቴክስት ከሆነ ለብቻው አንድ ላይ፣ ኦዲዮ ከሆነ ደግሞ እዚህ ከታች ለብቻው አንድ ላይ ነው የምታስገቡት። ስለዚህ አሁን ይሄ ቴክስት ይሄንን ክሊክ አድርጌ ይሄንን እንደዚህ ካጠፈው በኋላ ቋንቋዬን አማርኛ አድርጌ አልተቻለም አረገዋለሁ። ነገር ግን እዚጋ እንደምታዩት አሁን ይሄ ባዶ ነው አይደል? ምንም አልተቻለም ብዬ ጽፌ ያለው ነገር፣ ግን እዚጋ እንደምታዩት ባዶ ነው። እዚጋም የመጣ ነገር የለም። ሶ ይሄ የሆነበት ምክንያት ምንድነው? እዚህ ጋር ፎንቱ የአማርኛ ፎንቶች የራሳቸውን ፎንቶች መጠቀም አለባቸው። የእንግሊዝኛ ፎንቶች ከሆኑ አይሰሩም። ጭራሽ ወርድ ላይ የታችሁት ከሆነ አራማዘን አራማዘን ያደርጋል። ለምንድነው? ፎንቱ እራሱ ሳልሆነ። ስለዚህ ፎንቱን ወደ አማርኛ ፎንት ማድረግ አለባቸው። የአማርኛ ፎንት ኒያላ የሚባል ፎንት አለ፣ የራሱ ዲፎልት ነገር ግን እሱን ካጣችሁት ወይም ደግሞ እሱን ካልፈለጋችሁት ሌሎች የአማርኛ ፎንቶችን ከጎግል ላይ ዳውንሎድ አድርጋችሁ ወደዚህ አድ ማድረግ ትችላላችሁ እንዴት አድርጎ እንደሚደረግ ምናምን ኮርዘር እየሄድን ስንሄድ እነግራችኋለሁ አሁን ግን የራሴ ዳውንሎድ ያረኳቸው ፎንቶች ስላሉ እነሱን ልፈልግና አሁን እዚህ ጋ እያችሁት አልተቻለም የሚለው እዚህ ጋር መጥቶልኛል ስለዚህ ይሄ እንዲከፍል አድርገው መቀየር እፈልጋለሁ ሶ ፎንቱን መፈለጉ በጣም ዝገት ነው በነገራችን ላይ ይሄኛውን ላድርገው ይሄ እንደዚህ ካረኩ በኋላ እንደዚህ አነስ ስላድርገው ይችን ሎጎዋን ወደዚህ ትንሽ ጠቀል አርጋት ከዛ ይሄንን ትንሽ ቦልድ እንዲሆን ባክግራውንድ ልጨምርለት። ከዚህ ውስጥ ይሄንን እንደዚህ ማድረግ እችላለሁ። ከዛ ወደ ታች ስኮል አርግና ይሄን ሬክታንጉላር የሚለው ላጥፋው። ሀይቱን ምናምን ትንሽ አነስ ላድርገው። ከዛ ጽሁፍ ምናምን እያንዳንዱ ነገር ስለ ቴክስት በደንብ አስረዳችኋለሁ በሌላ ቪዲዮ አልተቻለም የምትለው ራሱ የላችሁ አሁን ብትቀጥሉ ከዚህ በኋላ ትቀጥላለች እስከዚህ ያለችዋን ፓርት ብቻ ነው እንትን ማድረግ የምፈልግ አሁንም በድጋሚ ይሄንን ቴክስቱን ብቻ ክሊክ ካደርጋችሁ በኋላ ደብሊዩን ወይም ደግሞ ይችን ነገር ነክታችሁ ወደ ቀኝ ያለውን ድሌት ታደርጋላችሁ ስለዚህ ምን ሆነ፣ ቴሌግራም አልተቻለም እንደዚህ አይነት ነገር ክሬት አደረገ ማለት ነው። ምናልባት ደግሞ አኒሜሽን ምናምን ትንሽ እንደዚህ ፖፕ እንዲያደርግ ምናምን ከፈለጋችሁ ይሄንን ክሊክ ካደረጋችሁ በኋላ ይሄ አኒሜሽን የሚላለ ሰው እንደዚህ ያደርጋችሁ። ቴሌግራም በቃ እንደዚህ ሆነ። ጽሁፉ እራሱ አኒሜሽን እንዲሆን እንዲኖረው ከፈለጋችሁ ይሄን አኒሜሽን የሚለውን ክሊክ አድርጋችሁ እንደዚህ ግን፣ አሁን አልተቻለም የሚለው አልተቻለም ከሚለው ቢጀምር አሪፍ ነው። ቴሌግራም አልተቻለም አያችሁት ሀው ሚኒንግ ፉል ሆነ ስለዚህ ይሄ ወደዚህ ስላስጠጋሁት ይሄንን ድሌት አደርጋለሁ ስለዚህ አሁን ቴሌግራም አልተቻለም አሁን የሆነ ሚኒንግ ፉል ሆና አዳዲስ ፊቸሮችን እያስተዋወቀ ነው በዛ ከአንድ ትራክ ወደ ሌላ ትራክ ልክ ሲሄድ መሀል ላይ ትራንዚሽን ቢኖረው አሪፍ ነው በዚህ ትራንዚሽን የሚለውን ክሊክ አድርጋችሁ እዚጋ ብዙ አይነት የትራንዚሽን ታይፖች አሉ እዚህ ጋር ላይት ኢፌክት አለ። ላይት ኢፌክት ማለት የሆነ የብርሃን ቦግ ቦግ ሲል ብልጭ ብልጭ ሲል ምናምን እንደዚህ አይነት ነገር ናቸው። አሁን እዚህ ጋር ክሊክ አድርጋችሁ ዝም ብላችሁ ኢፌክቱን ማየት ትችላላችሁ። ስለዚህ አያችሁት፣ እዚህ ጋር አሁን ይኸውላችሁ፣ እዚህ ጋር ልክ ይሄ ኢሜጁን እዩት እናንተ እዚህ ጋር ክሊክ ያስተዋወቀ ነው። በዛ ላይ ኢፌክቱ የተወሰነ ይታያል። ስለዚህ ብዙ አይነት አሉ፣ ላይ ካሜራ አለ፣ ብለር አለ፣ ቤዚክ አለ፣ ማስክ የሚባሉ ብዙ አይነት የትራንዚሽን ታይፖች አሉ። ኦኬ ሶ እነሱን እያንዳንዱን ነገር ቼክ አድርጋችሁ የሚመቻችሁን፣ አሪፍ ነው ብላችሁ የምታስቡትን እንትን ማድረግ ቻላችሁ። እኔ አሁን ካሜራ ነው ብዙ ጊዜ የምጠቀመው። ሶ አሁን እዚህ ጋር ለምሳሌ እንደዚህ ባረገው ከዛ ታወቀ ነው በዛ ኢፌክት እንደፈጠረ። የትራንዚሽን ኢፌክቱ በጣም ረጅም እንዲሆን ከፈለጋችሁ አሁን በርስ ከፉ በደንብ ክፍትና ቀስ ያላችሁ ክፍት እንደምታረጉት አይነት ማለት ነው። ይሄ ከሆነ እዚህ ጋር እቺን ትራንዚሽን ክሊክ ካደረጋችሁ በኋላ እንደዚህ አድርጋችሁ ይህንን ዙም ታደረጉታላችሁ ወይም ታሰፉታላችሁ። ከዛ በኋላ ኢፌክቱን በደንብ ይገባችኋል። እዩት፣ እዚህ ጋር ፊቸሮችን እያስተዋወቀ ነው። በዛ በጣም ዝግ ያለ ኢፌክት ፈጠረ። ነገር ግን ቶሎ እንዲሆን ከፈልጋችሁ ደግሞ ይችን ይዛችሁ እንደዚህ አድርጋችሁ በጣም ታጠቡታላችሁ ዱሬሽኑን እዚህ ጋር ማለት ነው ከዛ አያችሁ ቶሎ እንት ይላል ሌላ ባለፈው እንደነገርኳችሁ ትራንዚሽን ኢፌክት የምታስገቡበት ከት ሲኖር በመካከል አሁን እዚህ ጋር ምንም አይነት ከት የለም መካከሉ ላይ ስለዚህ ምንም አይነት ማስገባት አትችሉም እዚህ ጋር በታምር እዚህ ጋር ምጥቼ ብለቀው የሚይዘው ይሄኛውን ነው ማለት ነው የሚይዘው ስለዚህ እንደዚህ አድጋችሁ ነው የምታስገቡት ትራንዚሽን ብዙ ጊዜ ሰዎች የሚሸወዱት ወይም ደግሞ የሚሳሳቱት ይሄኛውን ትራክ ማኔጅ ሲያደርጉ ይሄኛው አብሮ ስለሚበላሽባቸው አንድ በጣም ወሳኝ የሆነ ምሳሌ ልንገራቸው አሁን እዚህ ጋር ይሄንን ቆረጥኩት ለምሳሌ ብለን እናስብ ከታች ያለውን ይሄ ሜን ትራኩን ቆረጥኩት ስቆርጠው ይሄኛው አያችሁት ይሄ የነበረው ከታችኛው ከዋናው እንትን ጋር ስለነበረ ይበላሻል ገብታችኋላ ድምፅም ሳውንድ ኢፌክት ምናምን ብታስገቡ ልክ እንደዚህ ይበላሻል። ስለዚህ መጀመሪያ ከታች ያለውን የጨረሳችሁ መሄድ አለባችሁ። አሁን እዚጋ ይሄንን መጀመሪያ ሙሉ በሙሉ ጨርሳለሁ። ከዛ እዚህኛው ትራክ ላይ መግባት ያለባቸውን ቢሮሎች፣ ቪዲዮዎች ምናምን እዚ ጋር ጨርሼ አስገባለሁ። የሚደረቡ ካሉ ደርባለሁ። ቴክስት ማስገባት ካለብኝም እዚ ጋር ቴክስት አስገብቼ ጨርሳለሁ። ሶ እንደዚህ ያደረጋቸው ወደ ላይ ወደ ላይ መሄድ አለባችሁ። ልክ ይሄኛው ትራክ ሲያልቅ ስጨርሱ፣ ሌላ ትጨምራላችሁ። አሁን ለምሳሌ እዚ ጋር ኮንትሮል ዜድ ል አድርገውና ይሄኛው ትራክ ከላይ መሆን አይጠበቅበትም። እዚህ ጋር ምታችሁ ከጎን ማድረግ ትችላላችሁ። ለምን ብትሉኝ ይሄኛው ሲያልቅ ነው ይሄኛው የሚቀጥለው። ስለዚህ ምንም ችግር የለውም። ነገር ግን የሚደረብ ቢሆን ኖሮ አሁን ለምሳሌ ይሄኛው ይሄን እንደዚህ ልጨምረውና ዱሬሽኑ እንደዚህ ጨምሬው ከዛ አሁን ይሄና ይሄ ተደርበዋል። ለምሳሌ የተደረበው ይሄ ከላይ ያለው ይሄኛው ስለሆነ ባሳንሰው፣ አያችሁት እንዴት እያነሰ እንደሆነ። እንደዚህ አድርጌ ላደረገው ይችላለሁ። ይሄኛውን ደግሞ እንደዚህ አድርጌ እዚህ ጋር ላደረገው ይችላለሁ። ለምሳሌ ጎን ለጎን የሚቀመጡ ነገሮች ከሆኑ አያችሁት እንደዚህ አድጋችሁ ጎን ለጎን ታስቀምጧቸው ትችላላችሁ። ጎን ለጎን ታስቀምጧቸው ግን አያችሁት፣ ይሄ ሼር የሚያረጉት ኤሪያ ስላለ ማለት ነው። ይሄኛው ከታችኛው የሆነ ይሄ ከታች ያለው ታይም ላይ ነው። ይሄኛው ደግሞ ቀጣይ ያለው ታይም ላይ ነው ማለት ነው። ሰው እዚህ ጋር እንዳያችሁት ይሄንን አንድ በአንድ እንደዚህ አድርገ ከጨረሱ በኋላ ኤክስፖርት ማድረግ እችላለሁ። ነገር ግን ኤክስፖርት አድርጌ ቲክቶክ ላይ ፖስት ያደረኩትን ፕሮጀክቱን እዚህ ጋር ላሳያችሁ። እንደምታዩት ይሄንን ይመስላል። በጣም ረጅም ነው። ብዙ ነገሮች አሉበት። ብዙ ኤሌመንቶች አሉ። ይህንን ፊት የሚለውን ክሊክ አድርገ ታሳያችሁ። በጣም ረጅም ታይም አሉ 1 2 4 5 አካባቢ 11 አካባቢ ታይም አሉ። እነዚህ አሁን እዚህ ጋር ወደ ላይ ይሸፈናል። ነገር ግን ይህንን እንደዚህ ወደ ታች ስክሮል እያደርጋችሁ ይህንንም አንድ ባንድ ማየት አለባችሁ። ከዛ አሁን ለምሳሌ እዚጋ ይሄንን ክሊክ አድርጋችሁ ብታዩት እዚጋ የተደረቡ በጣም ብዙ ነገሮች አሉ። መጀመሪያ ይሄኛው አለ ይሄ ዋናው አለ። ከዛ ደግሞ ይሄ አለ። ይሄኛው እንደምታዩት ይሄንን ይመስላል። ይሄ ከላይ የተደረበው ነው። ከዛ ቀጥሎ ደግሞ ይሄ አለ። ይሄኛው የትኛው ነው? ይሄ ማለት ነው። አያችሁት? አሁን ይሄ ቀጣይ ያለው ይሄ ፍሬሙ ይሄኛው ነው። አያችሁት? እንዴት አድርጌ አላይን አድርጌ እንዳስገባሁት በስልክ ውስጥ ያለ ፍሬም ይመስላል። ነገር ግን ይቺን እራሷ ፍሬሟን ይችን ዳውንሎድ አድርጌ ከኢንተርኔት ላይ ያመጣሁት። ጉግል ላይ ገብታችሁ ፍሬሙን ዳውንሎድ ማድረግ ትችላላችሁ። ከዛ ስልክ ውስጥ ያለ ስለሆነ ለእይታ ማራኪ ይሆናል። አሁን ይህንን ባጠፋው እንዴት እንደሚሆን አያዩታ ከአራ ማዘን ዝም ብሎ ሚኒንግለስ የሆነ አራ ማዘን ይሆናል ማለት ነው። ስለዚህ ይህንን ኮንትሮል ዜድ አድርጌ የስልክ ፍሬም ሰጠዋለሁ። ከዛ እዚህ ጋር ደግሞ ይቺ ቀስቷለች። ቀስቱን ደግሞ የምታመጡት ከዚህ ከስቲከርስ ላይ ነው። ስቲከርስ ላይ የተገቡና የተዘረዘሩ በጣም ብዙ አይነት የስቲከር አይነቶች አሉ። ኢንፋሲስ የሚላለ ኢንፋሲስ ነው ምናምን፣ ይሄ ይታለ ይሄ ቀስቶች ምናምን ናቸው እዚህ ጋር ያሉት። ስለዚህ ቀስቱን ይሄንን አምጥቼ እንደዚህ አዳረገዋለሁ። ከዛ በኋላ ይሄን ክሊክ ካረኩ በኋላ ፖዚሽኑን እንደዚህ አስተካክዬ መጠኑን እንደዚህ ቀንሼ እዚህ ጋር ካረኩ በኋላ ከየት ከየት ነው ክሊክ የሚያደርገው? ለምሳሌ እዚህ ጋር ክሊክ እንዲያደርግ ከፈለኩ የፈለጋችሁ ሰው አዳድርጋችሁ ከሁለት ይህንን በቃ እንደዚህ ማድረግ ከፈለኩ ለምሳሌ ይህችን ቀስቷን እዚህ ጋር አምጥቼ ይሄንን ፕሮፋይል ፒክቸሩን ማድረግ ትችላለች። ከዛ ይሄን ካረኩ በኋላ ልክ ቦታው መርጬ ድሌት አደርገዋለሁ። አስገባሁት ማለት ነው። ስለዚህ እንደዚህ እያደረኩ በጣም ብዙ ወደ ላይ ታይም ላይ መጨመር እችላለሁ። ይሄ ሰፋ በጣም ረጅም ነው ምናምን እሱን ተዉት። አሁን እናንተ በመሰረታዊነት አንደርሳን ማድረግ ያለባችሁ መጀመሪያ የሆነ አይነት ሜን ትራክ ላይ ወይም ሜን ታይም ላይ ቪዲዮዋችሁን ከት አድርጋችሁ ትጨርሳላችሁ። ከዛ በኋላ የሚያስፈልጋችሁን ቢሮን ለምሳሌ ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ስቲከር ሊሆን ይችላል። እነሱን አድ ታደርጋላችሁ። አድ ካደረጋችሁ በኋላ ደግሞ ቦታውን አይታችሁ ከት ታደርጋላችሁ። በቃ ሲምፕል ይሄ ነው። ከዛ እየጨመራችሁ ትሄዱ። የሆነ ነገር ስትጨምሩ የሆነ ነገር ስትጨምሩ የሆነ ነገር ስትጨምሩ፣ ከላይ እየተደረበ እየተደረበ እየተደረበ ይሄዳል። ስለዚህ ይሄን ካደርጋችሁ በኋላ መጨረሻ ላይ በቃ እንደዚህ አሪፍ አድርጋችሁ ኤክስፖርት አድርጋችሁ መጨረስ ይችላላችሁ። አሁን ይሄ ፕሮጀክቱ ነው፣ ኤክስፖርት አላደረኩትም። ኤክስፖርት የሆነውን ቪዲዮ ከፈለጋችሁ ቲክቶክ ቪዲዮ ላይ ገብታችሁ አለ የሰራሁት ከሁለት ከሶስት ቪዲዮ በኋላ ያለውን ገብታችሁ ቼክ አድርጉ። ሶ ዛሬ ስለዚህ ስለ ታይም ላይ ቤዚክ ነገሮችን አይተናል። ከዚህ በኋላ ስለ ቴክስት፣ እያንዳንዱን ነገር፣ ስለ ስቲከር፣ ይሄን ባር በደንብ ኤክስፕሌን የምናደረግበት የሆነ ፕሮግራም ሴሽን ይኖረናል። ቀጣይ ደግሞ ወሳኝ የሚባሉ ባክግራውንድ ሪሙቭ እናደርጋለን፣ እንዴት ማስክ እናደረጋለን፣ ሪተች እንዴት እናደረጋለን የሚሉትን እናያለን። ከዛ ስፒድ እናያለን፣ አኒሜሽን እናያለን። ይሄ ደግሞ ሌላ ቪዲዮ ማለት ነው። ከዚህ በኋላ ሁለት ወይም ደግሞ ሶስት ረዘም ረዘም ያሉ ቪዲዮዎች ከሰራን በቂ ነው። ሶ ዛሬ በዚህ ቪዲዮ መሰረታዊ የሆኑ የኤዲቲንግ ሀሳቦችን ያገኛችሁ ይመስለኛል። በነገራችን ላይ አንድ በጣም ማወቅ ያለባችሁ ነገር፣ መቼም ቢሆን ቪዲዮ ኤዲቲንግ ቱቶሪያል አይታችሁ ብቻ ልትቀየሩ አትችሉ። የቪዲዮ ቱቶሪያል ምናልባት ሀያ ወይም ሰላሳ ፐርሰንት ነው የሚያግዛችሁ። ሰባና ሰማኒያ ፐርሰንት የሚሆነውን የምትሰሩት በራሳችሁ ከሞከራችሁ ብቻ ነው። ስለዚህ ሳትሞክሩ ዝም ብላችሁ ቱቶሪያሉ የምታዩት ከሆነ በፍጹም በቶሎ አትቀይሩ፣ እርግጠኛው ልንገራችሁ። ስለዚህ እንደሆነ አንደርስታንድ ካደረጋችሁ በኋላ በጣም ረጅም ሰዓት ራሳቸው ሞክሩ። በተረፈ በጣም ወሳኝ ወሳኝ የሚባሉ ኮንሴፕቶች በቀጣይ ቪዲዮ ይዤላችሁ መለሳለሁ። እስከዛው ሰብስክራይብ ያደረጋችሁ ጠብቁኝ። ይመቻችሁ።